ፍኖተ ሰላም ጠቅላላ ሆስፒታል እንደሚታወቀው በእድሜው በጣም አንጋፋ የሚባል ሆስፒታል ነው። ማለትም ወደ 64 ዓመት አካባቢ ያስቆጠረ ሆስፒታል ነው። ይሄ ቀላል እድሜ አይደለም። ምናልባትም በንጽጽር ደረጃ ከተወሰደ ከነፈለገ ህይወት ቀድሞ የተመሰረተ ሆስፒታል እንደሆነ ይነገራል። ይሄ ማለት ምንድን ነው? ሆስፒታሉ እንደ እድሜው ከተወሰደ እና በአካባቢው እንደሚሰጠው አገልግሎት ከተወሰደ ደረጃው ከጠቅላላ ሆስፒታል ወደ ኮምፕረንሲ ማደግ የሚገባው ሆስፒታል እንደሆነ የሚያመላክቱ ነገሮች አሉት። በዋናነት የሆስፒታል ከመነሻው ሲቋቋም የቲቪና ስጋደዌ የሕክምና ማዕከል ተብሎ የተቋቋመ ነው በወቅቱ። ከዛ በኋላ በሂደት በቅብብሎች በ1976 ዓ ም አካባቢ ወደ ፕራይመሪ ሆስፒታልነት አድጎ ከዛ በኋላ በ2012 አካባቢ እንግዲህ ወደ ጠቅላላ ሆስፒታልነት ያደገበት ሁኔታ ነው ያለው። ይሄ ሆስፒታል ከደረጃው ባሻገር አጠቃላይ ኢንፍራስትራክቸሩ ወይም የሆስፒታል አጠቃላይ ቁመና ሲወሰድ ወቅቱ የሚፈልገውን የሕክምና አገልግሎት ለማህበረሰቡ ለመስጠት እጅግ በጣም መሰረታዊ ጉድለት ያለበት ሆስፒታል እንደሆነ በደንብ ይታወቃል። ለተገልጋዮች ምቹ ያለመሆኑ ብቻ ሳይሆን ፍጹም ንጽሕና የጎደለው ሰርቪስ የሚሰጥባቸው ክፍሎች መሰረታዊ ችግር ያለባቸው፣ እያንዳንዱ ክፍል ለህሙማንም ለአካሚውም በጣም ችግር የነበረበት ነው የነበረው። ወደ ኢንተርቬንሽን ሲገባ ያው ስራውን ለማቃለልና ለማረም የሚያመች የመጀመሪያው የባለሙያውን የአስተሳሰብ ግንባታ መቀየር ነው። ቀጥሎ ግን የሰው ኃይሉን የተሟላ ማድረግ ነው። በዚህ ረገድ የክልሉ ጤና ቢሮም ከፍተኛ እገዛ አድርጎ አስፈላጊ የሚባሉ በደረጃው የሚጠበቅብን የባለሙያ ስብጥር በጣም በርካታ ሐኪሞች ተመድበው ስራው ላይ ህብረተሰባችን ማግኘት የሚገባውን የሕክምና አገልግሎት እንዲያገኝ የማስቻል ስራዎች ተሰርተዋል። ክሪቲካሌንስ የሚባሉ ወይም የከፋ ችግር ያለባቸውን ነፍሰጡር እናቶች የሚታዩበት በሪፈራል የሚመጡ ጃር ሰርቪስ የሚያገኙበት እነዚህ ጋይነ ሪፈራል የሚባሉት ወይም ከጽንስና ወሊድ ጋር ተያይዞ በሪፈር የሚመጡ እናቶች የብቻቸው የሚታዩበት በመደበኛ ቅድሞ ክትትል የሚያደርጉ እናቶች የሚሰሩ ሁለት ክፍል ጨምረን አሁን አምስት የምርመራ ክፍሎች ቤተሰብጣኔ ሌሎችንም የክትባት አገልግሎት እያንዳንዱን ክፍል ስታንዳርዳይዝ አድርገን ወደ ስራ ገብተናል። ከዚህም በተጨማሪ የወላድ እናቶች ኦፕሬሽን ክፍል በአዲስ በአዲስ ሙሉ ስትራክቸራል ለውጥ አድርገን አሁን በሆስፒታላችን ከፍተኛ የሆነ ሰርጂካል ሳይት ኢንፌክሽን የሚባለው ኦፕሬሽን ማዕከል ላይ የሚፈጠር ኢንፌክሽን እናቶችን በከፍተኛ ሁኔታ ለጤና ችግር ያቃውስ የነበረውን ችግርም ጭምር ቶታሊ ቀርፈን አሁን ባለው ተጨባጭ ሁኔታ ሰርጂካል ኢንፌክሽን የሚባል በሆስፒታላችን እንዲጠፋ ያደረግንበት ሙሉ ስትራክቸር ነው የሰራንበት ስራ ነው የሚገኘው። ከዚህ በተጨማሪ ሆስፒታላችን ላይ ደረጃውን ለማሳደግ ሰርቪስንም የበለጠ ምቹ ለማድረግ እንዲቻል በሚል ከክልሉ ጤና ቢሮ ጋር በመነጋገር አንድ ትልቅ ግዙፍ ግንባታ እየገነባን ነው የምንገኘው። ይሄ ግንባታ በቅርቡ ይጠናቀቃል። ቢያንስ የማተረፍ ሁለትና ሶስት ወር የሚቆይ ነው። ይሄ ግንባታ የተኝተው ታካሚዎች የህክምና ማዕከል ነው። እጅግ በጣም ግዙፍ ነው። ምናልባትም ከሰማኒያ በላይ ክፍሎች ያሉት ነው። ቀላል የሚባል አይደለም። እንግዲህ በበጀት ደረጃ ሲወሰድ የክልሉ መንግስት 62 ሚሊዮን ብር አካባቢ ደግፎን እየተገነባ ነው ያለው። ኦልሞስት በመጠናቀቅ ላይ ነው የሚገኘው። ይሄ ግንባታ ሲጠናቀቅ ሆስፒታላችን ከዚህ በፊት ከነበረበት ችግር ወጥቶ እጅግ በጣም በተሻለ መንገድ ህሙማን ማስተናገድ የሚችልበት ምቹ ሁኔታ ይፈጠራል። እኛ እዚህ ሆስፒታል ውስጥ የግራውንድ ስራዎችን የምንሰራቸው አሁን እዚህ የምናያቸው ያች የሴራሚክ ስራዎች መንገድ ወካዮችን የምንሰራቸው ሁሉ በህክምና ቋንቋ ትርጉም አላቸው። ከኢመርጀንሲ ተነስቶ ጽኑማን ድረስ እስከሚደርስ ድረስ አንድ ታካሚ ኢንቱቤትድ ሆኖ ኦክሲጂን ላይ ያለ ፔሸንት ማድረስ እጅግ በጣም ፈታኝ የነበረበት ሆስፒታል ነው። አሁን ግን ቢያንስ በተኛበት አልጋ ላይ ሆኖ በቀጥታ ወደ ኤመርጀንሲም ወደ ዋርም ወደየትኛውም ክፍል መድረስ የሚችልበት ምንም አይነት መንገራገጭና ችግር ሳያጋጥመው መድረስ የሚችልበትን ወኮይ እጅግ በጣም ጽድት ባለ መንገድ በሴራሚክ ሰርተናል። ይሄን የምናደርገው ለህማን ምቹ ለማድረግ ነው። ስለዚህ እነዚህና በጣም በርካታ ስራዎችን እየሰራ ነው የምንገኘው። ለንጽጽር የሚሆን አይደለም። ባለፉት አመታት የነበረው የሆስፒታሉ አጠቃላይ ኢንፍራስትራክቸርና የሚሰጠው አገልግሎት አሁን ካለው ጋር በፍጹም የሚነጻጸር አይደለም። ይሄ በተጨባጭ ማህበረሰባችን እያረጋገጠ ያለው ህሙማን እያረጋገጡ ያሉት ከዚህ በፊት እዚህ ሆስፒታል ውስጥ ለመታከም አይደለም የታመሰው ለመጠየቅ መምጣት የማይፈልግ ማህበረሰብ፣ አሁን ግን እንደ ሪክሬሽን እንደ መዝናኛ ሁሉ ቆጥሮ ሰው መጦ ኢንጆይ አድርጎ የሚሄድበት ሆስፒታል ሆኗል። ለህሙማን በጣም ኢንተረስቲንግ የሆነ የፋውንቴን ስራዎችን እኛ የምንሰራ ቅንጦት አይደለም። ህሙማን በመድኃኒት ብቻ አይደለም የሚድኑት ሳይኮሎጂካልም ጭምር ትሪት ይደረጋል ተብሎ ስለሚታሰብ ከዚህ ሃሳብ ያኳያ ይሄንም ጭምር እየሰራ ነው የምንገኘው። ስለዚህ ሆስፒታላችን ላይ ቀጣይ ምኛ ባደገ መንገድ ማህበረሰባችን የሚሰጠውን አገልግሎት ወዶት ፈቅዶ ምንም አይነት ጉድለት ሳይኖርበት ህሙማን በደንብ ረክተው እንዲሄዱና አገልግሎቱ ፍጹም የተሳለጠ እንዲሆን ሰፊ ስራ እየሰራ ነው የምንገኘው።